ወደ ውስጥ ምንም ይቀመጥ አይመስለኝም። አሁን እንግዲህ ልጁ አንተን ስለሚመስል ያለችው እውነትም ሰይድ፣ እንግዲህ አሁን ተጠራጥረ አላወጣችውም በዚህ ሰይድን መስሏት፣ ግን በቃ ምንም አላለችውም። ይህ ምስኪን በሄድሽበት ፌንት መንቀል፣ በሄድሽበት በጥፊ መማታት፣ ወይ ምን ይሻልሻል? እውነት አጣሪ ያዩ እውነቴን ነው የምልሽ፣ አጣሪ እኔም በእዛው የልጆች ነገ እህት ወንድሞቻቸውን ሳያውቁ እንዲያድጉ አልፈልግም አንቺ ታጣሪ ያለሽ እኔ አስተዋውቃለሁ ከልጆቼ ጋር እየዞርኩ ትንሽ ያደግ ሲሉ ማለት ነው ግድ ነው እህት ወንድም መታዋወቅ አለበት በዚሁ አጋጣሚ ወልዳችሁ የደበቃቸው ሰዎች ሲያድጉ ችግር ነው አስተዋውቁ እንደውም የራሳቸው ጉዳይ ልጆች ሆነ የራሴን ህይወት ልኖር ብን አዩ ጋር ልጆቼ ምን አይነት ህይወት እንደሚኖሩ ሳስበው ያመኛል ስለዚህ ቢቀርስ ያው ሁሉ ነገር ያው ሁሉ ነገር ቀርቶ አንተ ምን ላታገኘ ነገር አንዴ ሱመያን አገኘኋት አንዴ ምናምን እያልክ በቃ ተው። እኔም እዚህ ጋር አቁሙ ማለት ነው። በቃ ሱመያ ላታገኘኝ ነገር አገኘዋት አላገኘዋት እያልክ አታወራ ተው። በቃ አሰላሙ አሌይኩም ወራህመቱላይ በረካቱ። ሰላም ሰላም፣ እንዴናችሁ በያላችሁ በሰላማችሁ። በዝት በዝዝት ይበልልኝ። ዛሬ እንግዲህ ሰይድና በረኪና አንድ ላይ ሆኖ የሰሩት ስራ ነበረ ስራ ነበረ ልበለውን ለምን በቃ ወደ ስራ ቀይረውታል ማለት ነው ሰዎቹ። እና ሱመያን አመጣሁልሽ ብሎ ሰርፕራይዝ ያደርጋት ሴትዮ አለች። ምንድነው? እኔ ሰይድ እና እኔ አንድ ላይ ተገናኝተን ከዛ ለአዩ አያንቱ ሂደን ሰርፕራይዝ እናደርጋት። ልጅታ ፌን ትነቀለች ማለት ነው። በጣም እኮ ነው የሚገርመው። ለማንኛውም ማለት ነው እንግዲህ በሀሳብ እንደዛ ሱመያን እያገኘኋት እያልክ ስራ እኔ ምን አገባኝ። ለማንኛውም እስኪ ቪዲዮውን እንየው ና፣ በዞም አንድ ላይ አስተያየት እንሰጥበታለን ማለት ነው። እንዳነክ ያው ምንም ነገር ልሽ በይ የምልሽም ብቻ በይ ዋን አንጀል ስኛ መጀመሪያ ስለ ሱመያ ፈለጋስን አሁንም እዚህ ቆሚና እንደቆም ሲው ሱመያ፣ የኔ ቆንጆ ንግስት ሱመያ

የለች ወደቀች፣ በቁሟ የሆነ ጓጓጓ የሚል ነገር አልተሰማም። ግድግዳ ማለት ነው። አናቷን ሳይላት አይቀርም። ወስዳ አስመርምራት። እውነት በጣም አዘንኩኝ። እንዲህ ተሳቀሽ ነው የምትኖረው፣ ሱመያ ትመጣለች አትመጣም እያልሽ። ወይ እውነት ለአንቺ በጣም አዘንኩልሽ። ግን ማለት ነው ሱመያ መጣች ይላት ፌንት የነቀለች ሴትዮ፣ ከፌንት ስትመለስ እኔ በሆን ኖሮ ምን እንደምታደርግ አስባችሁታል? እንደኔ ያደለውም እንጂ ደግነቱ ያ ነች አዩ አዩ በዱአይ አድርጊ በቃ። ሱመያም በልመና አልቻልኩም ነበረ በዱአይ ተሳካ፣ በጸሎት ተሳካ ማለት ነው። ትናንት በተለቀቀው ቪዲዮ ይሄ ድራማ ሰራችሁብን ምናምን አላለችም። በእሱ ቪዲዮ የተነሳ በእልህ ምን አሰበች? እንደውም በእልህ ማለት ነው ለካ እነሱ ተመካክረው ነው ብላ እኔ ላይ ድራማ እየሰሩ ቢሆኑ ነው ተስማምተው፣ እንጂ እኔን እየፈለጉኝ አይደለም የእውነት ነው ስለዚህ በቃ እኔ መታየት አለብኝ መገኘት አለብኝ፣ አለች በቃ። በእልብ ለእልብ ብዬሽ ነው ተናድጄ ነው አንተን ማግኘት የፈለኩት ልጆችን ማሳያለሁ፣ በቃ እንገናኝ አለችኝ። እና እሷ ጋር ልሄድ ነው በቃ አሁን ጠርታኝ። አምሮብኛል ወይስ እንትን ልበል? ከረባት ምናምን ልበስ? ለምን ይሄን ይሄንን ሱፍ መቼ መሰለሽ ለበስኩት ያኔ የመን የሄድክ ጊዜ ግዜ ትዝ ይልሻል? ለሱመያ መኪና ገጨ ሰርፕራይዝ አድርጊ የዛን ቀን ብቻ ነው በቃ የለበስኩት። እሷን የምን ሄጄ እቤት አገኛታለሁ ብዬ በቃ እንደዚህ አብርቼ በቃ እንደዚህ በዚህ ሱፍ በራሱ ሄጄ በቃ በዚህ የዛን ቀንም በዚህ ላገኛት ሄጄ ነው ፌንት ነቅዬ በዚሁ ነበር ሆስፒታል የገባሁት። ስለዚህ አሁን በዚህ ሱፍ ሄጄ ላገኛት ብዬ ይህን ሱፍ ለበስኩኝ። አምሮብኛል አለ ሰአቱ ራሱ ራሱ ነው አርኩ በቃ ሄጄ ላገኛት ነው በቃ እሷ ለአየሽ ያ ቪዲዮ እንኳን በስተት ለቀቅሽው

ሱመዩ ይዩማ በከ ጀርቱ እንኳን አገኛ። እኔ አሁን እርግጠኛ ነሽ? አዎ። ከሷ ጋር ብገናኝ ምንም አይመስልሽም? ምንም። ይዘሀት ና ቤት። ሰላም አባባሉ ራሱ ማለት ነው። አዩዬ ደግነቱን ያልመጣም እንጂ ብመጣ ኑሮ እውነት ነው። አንዳንዴ ከመጀመሪያ ሚስት የሁለተኛ ሚስት ቅናቷ ይበዛል የሚባለ እውነት ነው። እኔ ማለት ነው ሁለተኛ ሚስት ከተሆነ በኋላ ከመጀመሪያ ሚስት ለምንድን ነው የሁለተኛ ሚስት የምትቀኑ ጥያቄ ማለት ነው። ለምንድን ነው መቅናት ማለት መቅናት ቢኖርባትም ግን እንዲያውም የመጀመሪያዋ ናት በጣም መቅናትም መናደድም ያለባት። ለምን የልጅነት ባሏ ነው። ጊዜዋን ስንት ነገሯን ነው ምናልባት ስንት ነገርም በእሱ የተነሳ ሊያመልጣት ይችላል። ለዛ መናደድ መቅናትም ካለባት መቅናት ያለባት የመጀመሪያ ሚስትን፣ ሁለተኛ ሚስት አትቅና ማለት ያ፣ መቅናት አለባት ግን በሌላ ሴቶች ነው እንጂ በሁለተኛ ሚስት። በመጀመሪያ ሚስቱ ለምን እሷ ጋ ሄድክ? ለምን እንደዚ አደረክላት? ለምን ሽንኩርት ገዛላት? ለምን ቲማቲም ገዛላት? ለምን እሷ ጋ አደርክ? ለምን ሰላም ቃልክ ማለት ከቻለች ከቻለች ሁለተኛ ሚስት ብዙ ጊዜ ሳይ ማለት ነው ምናል በማየው ነው እንግዲህ የምፈርደው፣ ማለት ነው ሁለተኛ ሚስቶች እንዳትናደዱብኝ፣ በማየው ነው የምፈርደው። ብዙ ጊዜ ሁለተኛ ሚስት ሳይ፣ በአረቦች ራሱ ሁለተኛ ሚስት ሳይ፣ በቃ የመጀመሪያ ሚስቱን ብትችል ማፋታት በጣም ትፈልገው። እንደውም የመጀመሪያው አንዴ ካገባ በኋላ በቃ ይኑር ብላ ትተዋለች ማለት ነው። ሾች ጋርም ስታዩ ሁለተኛ ሚስት ሆና ፈልጋ ከገባች በኋላ የመጀመሪያዋን እንደምንም ብላ በቃ መንቀራ ማስወጣት ትፈልጋለች። እኔ ነገር በጣም ጥያቄ ሆንብኛል። እውነት እያወቁ ገብተው ለምንድን ነው እንደዚህ የሚያሳይ ሰው ስራ ምን ትላለው? ማለት ነው ያው እንግዲህ ለምታረጉ ነው ሁላችሁም አይደላችሁም እንደዚህ ስል፣ በጣም ምስኪኖችም አላችሁ። እንደዚሁም ደግሞ የመጀመሪያ ምስትን በዳይልትሆን ትችላለች። በጅምላ አይደለም ማለት ነው እንዳትቀየሙ። ለማንኛውም ግን አዩ በረኪና ዬ እኔ አልመጣም እኔ አልመጣም፣ ስለማልመጣ ዘና ብለሽ ኑሪ እኔ አንቺ እያለሽ አስቡት። እንግዲህ የንዴቷን ነው እንግዲህ እዚህ ላይ ራሷው ከባለፈው ቪዲዮ ተናዳ ነው የምትመጣው። ስእኔ ጸሎት አድርጊልኝ፣ እኔ ዱ አድርጊልኝ ምናምን እጁን አያያዘ ራሷ እንደዚህ አድርጊልኝ ምናምን ነገር ትላለች። እንደዚህ ከምታምጪ እኮ ትችያለሽ እኮ አንዴ ስለገባሽበት ማለት ነው። ከመጣሀት ራሱ አሁን ራሱ ከዛኛው ቤት ልውሰደ ስለአይ እዚህ ጋር አይ አይደለም፣ እኛ ጋር እኛ ጋር አብሬ አብሬ ሊደር አሁን አንቺ እኔ እውነቱ ነው ብመጣ ማለት ነው እኔ እና ሰይድ ብንታረቅ መሀላችሁ አብሬ ካልተኘ እሪ ነው ምት እናት ነው ምት፣ እንጂ አሁን ሰይድ ሌላ ቤት ይዞኝ ሂዶ ወይ ደግሞ ልክ እንደ ሁለተኛ ሚስት እሺ፣ ራሴን አሳምኜ የመጀመሪያ እንደ መጀመሪያ ሚስትነት ልኖር ብዬ ብኖር፣ አንቺ ቤት እኔ ሰይድ ያለበትን አቀሽ፣ እኔ ያለሁበትን አቀሽ፣ የት እንዳለን አውቀሽ፣ ሰይድ ላድር ነው ብሎሽ እኔ ጋ ቢመጣ ሰላም አይሰጥሽም፣ አተኝም፣ እንቅልፍ ሁላ አይወስድሽም። ታብጃለሽ፣ እውነቴን ነው ታብጃለሽ። ስለዚህ በቃ ሰይድ አግብተሽዋል፣ ላንችና ላንች ብቻ ነው መሆን ያለበት። እንዴ እኔ ስለምን ብዬ ጨጓራ ቁሰል ከአንቺ ጋር ገና ተኝቻ፣ አስባችሁታል። ገና ሰይድ እኔ ጋር ስለመጣ ምን ትልክብኝ ይሁን፣ ትገለኝ ይሁን፣ ምን ታረገኝ ይሁን፣ ወይ የሆነ ነገር ወይ በረኪና ወይ የሆነ ነገር ራሱ ታረገኛለች። ቢ እንቅልፍ ራሱ አልተኛ፣ ቁጭ ነው ማደርግ

አመጣጣም ትገርሚያለሽ። ግን እንኳን አዩ ማለት ነው ፌንት በነቀለች ፌንት ነቅላ ራሱ እጇን የዘርጋች ተለብላ ከፌንት ብንን ስትል በዛን እንደዚ ያለች እንዲህ ስትይ በቃ አንቺም ትሰራለች። እኔ ደግሞ ጥናት እንጂ ማለት ነው። እኔም በጭራሽ አላደርገውም። ልጅቷ፣ እኔ ማለት እጅ ከመዘርጋት ውጪ ምንም ነገር አታውቅም። ምን እጇን ብቻ በቃ ምንም አዲስ ብላችሁ ደስ ካላለት በጥፊ ጠንቧ ነው የምታደርገው። ይሄ መነጋገር የሚባለው ነገር የለም። ይሄ ወይ ደግሞ ማለት ካልተመቻት እራሱ እኮ የዚህ ያክል እንደ የሳይድ ፍቅር አሳብዷት አይመስለኝም። አሁን ያኔ፣ ወይ ደግሞ አልተመቸኝም፣ አብሬ መኖር አልፈልግም እኮ አንድ ነገር እኮ ነው ማለት አልፈልግም ማለት ወይ ደግሞ በቃ እኔ በአንተ ምክንያት ተጎድቻለሁ የሚገባኝን ካሳ ስጠኝና እንለያይም፣ አለኩ ማለት እንደዚህ እየተሳቀቀች ከምትኖር ማለት ነው። ዞሮ ብትለየውም ባትለየውም አያገባኝም፣ ግን ልጅቷ በ ዝም ብላች ስታዩት እንግዲ እንግዲህ ሰይድ በባለፈው ቪዲዮ ስለመተውሽ ይቅርታ ያላት እንግዲህ መቷታል ማለት ነው። ቪዲዮን እሷ ናት መሰለኝ ቤት ያደረገችው እንግዲህ የጀማሪ ነገር ሆኖባት ለቀቀችው መሰለኝ ተሳስታ ማለት ነው።

ለምን ለምን ትነቂያለሽ? ምን አንቺ ሴትዮ ግን ጤነኛ ነሽ ወይስ ላስመርምርሽ? አሁን አሁን እየጠረጠርኩ መጣች። ሰው እኮ ኮመንት ስር ጤነኛ አይደለችም ሲል እኔ አይ ጤነኛ ነች፣ በቃ የሆነ ሁለተኛ ሚስት ነው ስለሆነች ጥላቻም ለሆነ ነገር ብዬ ነው። ግን አሁን አሁን ሳየሽ ብቻ አንቺ ወይስ ሰይጣን አለብሽ፣ የሆነ ነገር አለብሽ።

አዮ እሱን ነገር በደንብ እናወራለን። እሺ ሰማሽ ነው አይደል በካሜራ ጀርባ እናወራለን። አማካ ነው ቦዳ ሶፊ በዛውም እንደምትይም ለመስማት ነው። በዛ እዚህ ጋር ግን አይታቸዋል። ፌንት ነቀልኩ አለች። ከዛ ለምን ሲላት ጓደኛዬ ስለወለደች እና፣ ጓደኛሽ ብትወልድስ ሲላት ልጁ አንተን ስለሚመስል። ከዛ እኔ ከጓደኛሽ ጋር ምን አለ ሲላት የሆነ ነገር ልታወራ ነበር። ከዛ ካሜራ እንዳለ ስታቅ ራሷን ያዘች። ልጅቷ እኔ ዝም ቤታሰው ልጅቷ ውስጧ ምንም ነገር ይሄ ሚስጥር የሚባል ነገር ምናምን አታውቅም። እኔ የዛን ጊዜ ራሱ እኔ ልጅቷ ሚስጥረኛ እንዳልሆነች አወኩት ማለት ነው። የዛን ጊዜ ከኦመር ጋር የሄድኩ ጊዜ ራሱ ያልቀባጠረችውን ነገር አጠየኩ። እኔ ራሱ ሼም እስከሚዜ ድረስ ማለት ነው ያወራችሁ። ቀርጸን የለቀቅነውን ብቻ ነው እናንተ ያያችሁት። ማለት ያልተቀረጸ ካሜራ ውስጥ ራሱ በጣም ብዙ ነገር ነው የቆራረጥኩት፣ አልለቀቅኩም ማለት እኔ ምን አገባኝ የማይመለከተኝ ነገር ውስጥ ምንም የፈለገው ጣውንቴ ብትሆን የማይመለከተኝ ነገር ውስጥ መግባት ስለማልፈልግ ማለት ነው እና ልጅቷ ምንም ወደ ውስጥ ምንም ይቀመጣ አይመስለኝም አሁን እንግዲህ ልጁ አንተን ስለሚመስል ያለችው እውነትም ሰይድን እንግዲህ አሁን ተጠራጥረ አላወጣችሁም በዚህ ሰይድን መስሏት ግን በቃ ምንም አላለችው ሚኒ ምስኪን በሄርሽበት ፌንት መንቀል በሄርሽበት በጥፊ መማታት ወይ ምን ይሻልሻል? እውነት አጣሪ ያዩ፣ እውነት ነው አጣሪ። እኔም በዛው የልጆች ነገ እህት ወንድሞቻቸውን ሳያውቁ እንዲያድጉ አልፈልግም። አንቺ ታጣሪ ያለሽ፣ እኔ አስተዋውቃለሁ ከልጆቼ ጋር እየዞርኩ ትንሽ ያደግ ሲሉ ማለት ነው። ግድ ነው፣ እህት ወንድም መታዋወቅ አለበት። በዚያው አጋጣሚ ወልዳችሁ የደበቃቸው ሰዎች ሲያድጉ ችግር ነው። አስተዋውቁ። ገና ለገና ሚስታችን ምን ትላለች ምናም ብላችሁ የልጆቻችሁን ህይወት አደጋ ላይ እንዳትጥሩ። አስተዋውቁ፣ አነጋግሯቸው ቢያንስ እንኳን ለልጆቻችሁ ማስታወቅ ይኖርባቸዋል። ለባለቤታችሁ እንኳን ለመንገድ ጊዜው አልደረሰ። መጀመሪያ ለልጆቻችሁ እንኳን ወንድማችሁ ነው ብላችሁ ማስታወቅ ይኖርባቸዋል ማለት ነው። ተረፈ ማለት ነው። አዩ በደንብ አርገሽ አጣሪ ይሄን ነገር። ሰይድ ልጁ ሰይድን የሚመስል ከሆነ በስነስርዓት የሰይድ ልጅ ሊሆን ይችላል ማለት ነው። ምክንያቱም ይሄ ጉረቤት ልጅ ቁጭ ጉረቤታችንን ቁጭ እከሌ ምናምን እኔ ወሬ አይጥመኝም። ከየት መቶ ጉረቤት ሊመስል ይችላል። ይሄ ልክ እንዳረገስኩኝ እኮ እከሌን አይቸው ልክ እከሌን መሰለች ምናምን የሚባል ነገር። አረ እንዳትሸወጂ እንዴ! ምንም እከሌ ምናምን ብሎ ነገር የለም። ስጋ ዝምድና ሰው ከሌለው፣ ምናልባት በስጋ ዝምድና የሆነ ሰው አያቱን ሊመስል ይችላል። ቅድሚያቱን ሊመስል ይችላል። በስጋ ዝምድና ምንም የስጋ ዝምድና ሳይኖራችሁ የሮብ ጉረቤት እከሌን ቁጭ ያቸው የድሮ ጉረቤታችን የለም ወይ ደግሞ የድሮ ጉረ ቤታችን እሱ ከሌና ወቅ እሱን እኮ ነው የሚመስለው ምናምን አረ፣ እንዲህ ብሎ ነገር የለም። ማስመርመር አለባሽ፣ ማስመርምሪ ልጅሽን ልጁን ማስመርምሪና የእንጀራ እናት ትሆናለች፣ ታሳድጊያለች። ምናልባት ጓደኛች ደግሞ የሰይድ ልጅ እንደሆነ ካወቅሽ በኋላ አምታ ቤትሽ ልትጥልብሽ ትችላለች። እና እውነት አዩ በጣም የገረመኝ እኔ ስታይ ፌንት እንዲህ የነቀለች እንዲህ የተርበተበተችው እኔን ስታይኝ ላለው እኔ እኮ ራሱ ያቺ ማነው ቤዛ መሰለኝ ስሞ፣ ቤዛ ራሴን ቤዛ ሆንኩ ማለት ነው። እና እኔ ግርም ያለኝ ማለት ነው ልጅቷን ስታያት እንደዚህ የሆነችው እኔን ስታይ ምን ያክል እንደምትሆን አስባችሁታል እንዴ? የሆነ ነገር አምታ የምትደፈኝ አይመስለኝም። እናቴ እኔ መኖር እፈልጋለሁ። ለማንኛውም ግን በቃ በእኔ መሸቀል አቁሙ። ለማንኛውም እኔን ተውኝ። ሳይድ መቼም አታገኘኝም፣ ላታገኘኝ ነገር በቃ እኔ ሱመያን አግኝቻት ዛሬ፣ ሱመያ ጋር ተገናኘን። እኔ ራሱ እኮ ከሱመያ እያጋን ተገናኝ ስትል እንደ አገኘኝ እንዴ እያልኩኝ ረሱን እያየው ለምን ልቤ ትርትር ይላል። ተውኝ በቃ እኔን አታገኘኝም። እንደገና ደግሞ ከእንደዚህ አይነት እብድ ሰው ጋር እየኖርክ አንተ ለራሱ እኔ ባለፈውም ብያ ያለው እኔ ለልጆች ምን አይነት አስተሳሰብ ቢኖርክ ነው ከዚች አይነት እብድ ጋ እኔን ማኖር ብታስበው፣ በቃ አንተም የራስክን ይወት ኖር። ሰውኮ ወላሂ ለአዚም አንድ ላይ ሲኖር መስማማት ካልቻለ ማለት ነው በሩቁ እኮ በቃ ለዛ ሰው ጥሩ ነገር እየተመኛችሁለት፣ ግዴታ የእናንተ ካልሆነ ይድፈው ምናምን ማለት አይደለም። ይኑር፣ የልጆች አባት ነው። ሆነ ለሰይድ ወላሂ መጥፎን ነገር አልመኝም አለ ጥሩ ነገር ያድርሰው ጥሩ የእሱን መጥፎ መቼም ቢሆን አልመኝም ማለት ነው። ግን የልጆች አባት ነው፣ ይኑር። ለምን ነገ አድገው አባቴ ሲሉ አባታችሁ ለምን የሆነ ነገር ሆኗል አባታችሁ አለ ሄዳችሁ ጠይቁት ማለት እፈልጋለሁ። ስለዚህ ለልጆቼ ይኑርላቸው። ማንም ሰው ተስማምቶ መኖር ካልቻለ ተለያይቶ በፍቅር መኖር ይቻላል። ተለያይቶ በቃ እየተደዋወሉ እንኳን ልጆች አሁን እኔ ሳይድ እንዲህ ባይፈልገኝ እንደዚህ ባያሯሮጠኝ እና ደግሞ አዩ ጤነኛ ብትሆን ኑሮ ምናልባት ጉረቤት ሊሆን ይችላለን። ተለያይተን እራሱ ጉረቤት እንኳን ባንሆን በሰላም ያለውበትን ነግሬው እየመጣ እያየኝ ልጆቹንም እያየ እኔንም እያገኘኝ በሰላም ሄዳል። ግን አሁን ሳይድ እኔ እናንተ አግኝቼው ማለት ነው እኔ እናንተ አንድ ላይ መሆን አንችልም፣ እኔ እናንተ እንለያይ ብለው፣ አንደኛ እሱ ሀሳቡ እኔ እና እሱ ከተለያየ ልጆችን ለመውሰድ ነው። እሺ ልጆቹን ወስዶ ያሳድጋቸው፣ በቃ እንደውም የራሳቸው ጉዳይ። ልጆች ሆነ የራሴን ሕይወት ልኖር ብል አዩ ጋር ልጆቼ ምን አይነት ሕይወት እንደሚኖሩ ሳስበው ያመኛል። ስለዚህ ቢቀርስ ያው ሁላ ነገር ያው ሁላ ነገር ቀርቶ፣ አንተ ምን ላታገኘ ነገር አንዴ ሱመያን አገኘዋት አንዴ ምናምን እያልክ በቃ ተውኝ። እኔም እዚህ ጋር አቁሙ ማለት ነው። በቃ ሱመያ ላታገኘኝ ነገር አገኘዋት አላገኘዋት እያልክ አታወራ ተው በቃ። እኔም ባጭሩ እኔም ተውኝ፣ አንተ አዩም ተውኝ። እኔ በቃ ደምድም ያለው ላላገኛችሁ። ለምን መጀመሪያ ጤነኛ ሚስት መምረጥ ነበረ። በሁለተኛ ሚስት እንኳን ላግባ አገባ አለው ምናምን ብለህ ካሰብክ ለወደፊት ለልጆችህ የምትሆን ምናልባት እኮ ነገ እኔም አንተም ልንሞት እንችላለን፣ አይታወቅም። ሱፋን አለ በዛ ሰዓት ልጆቻችን ብቻቸው ሊቀሩ ይችላሉ። ደህና እንጀራ እናት ከሆነች ባታሳድጋቸው እንኳን የአባትና የእናታቸው ነው። ሀቅ ሰታ ለቤተሰብ ቤተሰብ ጋር ለሚመለከተው አካል እንትን ትላለች። አሁን እቺናት ሀቅ ሰታ ወደ ቤተሰብ ወይ ደግሞ ላሳድግ ምናምን የምትለው እስኪ እናንተ ፍረዱኝ። ሚስ ጤነኛ አይደለችም መጀመሪያ ያሳክማ፣ ወይ ደግሞ ጤነኛ ሴት ምረጥ እኔ የራሳችሁ ጉዳይ ሲፈጠር ምረጥ አትምረጥ ፍታት፣ እኔ የራሳችሁ ጉዳይ አገባኝ። በአጠቃላይ እኔን ተውኝ፣ እኔም ልተዋችሁ እያሰብኩ ስለሆኑ ተውኝ። እኔ ስም ስላነስ ስታነሱ ወጥቼ ማውራት ስለማይቀር ተውኝ። በቃ ተውኝ፣ እኔን በቃ ተውኝ፣ እርግፍ አድርገ ተውኝ። በቃ እኔ ከፈለግ ሶስተኛ ደረብ ተውኝ፣ ተውኝ፣ እኔን አንቺም አዩም ተኝ። በቃ ይቺ ስለ እኔ የምታወሩ በሙሉ ተውኝ፣ እኔን በቃ አውጡኝ፣ ከነገሩ ማለት ነው። በቃ እኔ ወጥቶ መስራት ራሱ ስንችት እያለኝ ለምደን እንጂ እኔ መጀመሪያ በቃ እኔ ምን አገባኝ ስራ ነው ምናም ብዬ እየሰራሁ ነበረ። ዞሮ ዞሮ በማገኘው ገንዘብ ልጆችን አሳድጋለሁ ብዬ ነበረ። ግን አሁን አሁን በጣም እያስጠላኝ ነው። ለምን እንደሆነ ያላቅም መውጥቼ እንደዚህ ያሉኝ እንደዚህ አታድርግ ምናም ማለት እያስጠላኝ ስለሆነ ለማንኛውም ውዶች ይሄን ነው ምላችሁ። አላህ ጤና ድቤ ይስጣችሁ፣ ባለለላችሁ ባል ይስጣችሁ፣ ሚስት ላላችሁ ሚስት ይስጣችሁ፣ ልጆች ላላችሁ አላህ ልጆቻችሁን ያሳድግላችሁ፣ አላህ ጤና ይስጥላችሁ ለወግ ለማድረግ አላ አድርሶ ያሳያችሁ እያልኩኝ ሰላም አሌኩም ወረህመቱላይ በረካቱ።